በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውንና ጥቃት እየተፈጸመባቸው መሆኑን ቢቢሲ አረጋገጥኳል። ቢቢሲ ባሰባሰበው መረጃ ካምሌ 2015 እስከ ግንቦት 2017 ዓ ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው አመላክቷል። ቢቢሲ በክልሉ ከሚገኙ 43 ጤና ጣቢያዎች እና ሕክምና ምንጮች ባገኙ መረጃዎች መሰረት ከሐምሌ 18 ቀን 2015 ዓ ም እስከ ግንቦት 2017 ዓ ም ድረስ 2697 ሰዎች የአስገድዶ መድፈር ጥቃት መድረሱ ሪፖርት ተደርጓል ብሏል። ከነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝና እና ለከባድ ስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገልገልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። የመድፈር ጥቃቶች በግጭቱ እየተሳተፉ ባሉት በሁለቱም ተፋላሚ ኃይሎች በፋኖና በመንግስት ኃይሎች እየተፈጸሙ ቢሆንም የጤና ባለሙያዎች ከፋኖ ታጣቂዎች በበለጠ የመንግስት ወታደሮችን ማየታቸውን ተናግሯል። ታኅሳስ 27 2017 ዓ.ም የኢትዮጵያ መከላከያ ሰራዊት አንድ ወታደር በሌሎች ወታደሮች እርዳታ የአንድ ዓመቷ እናትን በህቷ ልጅ ፊት እንደ ደፈራት ቢቢሲ በዘገባው አመላክቷል ተብሏል። የዛሬ ስድስት ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ፣ አሁን ግን ፖለቲካው ጫካ እየገባ ነው ሲሉ መረራ ጉዲና ተናገሩ ተባለ። የኦሮሞ ነጻነት ግንባር ኦነግ እና የኦሮሞ ፌደራል ኮንግረስ ኦፌኮ ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠቅደ የይፋ ደብዳቤ ማስገባታቸውን ለቢቢሲ ገልጧል። የኦሮሚያ ክልል አስተዳደር ደብዳቤውን እንደደረሰው አሊያም ውይይቱ ስለመካሄዱ የሚጠቁም መረጃ እስካሁን ድረስ አላወጣም ተብሏል። የኦፌኮ ተቀዳሚ ምክትል ሊቀ መንበር ፕሮፌሰር ምራር ጉዲና በአጠቃላይ ቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከተው ለማሳሰብ ደብዳቤውን እንደ ጻፉ ለቢቢሲ ገልጧል። ባለፈው ሳምንት ኦነግና ኦፌኮን ጨምሮ አስር አገር አቀፍና ክልላዊ ፓርቲዎች በዚህ ዓመት የሚካሄደው ምርጫ ነጻ ፍታዊና ተአማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቁ ቅድመ ሁኔታዎች ማቅረባቸውም ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ወር መድረክ ሲሉ የሚጠሩት አስር የፖለቲካ ተቃዋሚ ፓርቲዎች ስብስብ ህዳር 3 ቀን 2018 ዓ ም በጋራ ባወጡት መግለጫቸው ሰባተኛው አገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻዎች እንዲያካሄድም ጠይቀዋል። ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መረራ ለኦሮሚያ ክልል ርዕሰ መስተዳደር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይም ደርሷል ነው ያሉት። ቀውሱ ከጊዜ ወደ ጊዜ እየተባበሰ መምጣቱ ጥያቄ የለውም ያሉት ፕሮፌሰር መራራ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠም ችግር ውስጥ እንገባለን ሲሉም ስጋታቸውን ገልጠዋል ብለዋል። አንኳር ሲዘግብ ከአመታት በኋላ የሁመራ አየር ማረፊያ አገልግሎት መጀመር ፋይዳው ብዙ ነው ሲሉ አቶ አሸተ ደምላው መናገራቸው ተዘገበ። ሁመራ ህዳር 10 2018 ዓ ም አሜኮ ለበርካታ ዓመታት ተቋርጦ የነበረው የሁመራ አየር ማረፊያ አገልግሎት መስጠት ጀምረዋል ብሏል። አካባቢው የሰላምና የልማት ቀጠና መሆኑን የተናገሩት የወልቃይት ጠገድ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደም ለው ናቸው። የአየር ማረፊያው አገልግሎት መቋረጥ የህብረተሰቡን ጥያቄ ሆኖ መቆየቱንም አስታውሰዋል። የአየር ማረፊያው አገልግሎት መስጠት ከዞኑ አልፎ ለአጎራባች ዞኖች ማህበረሰብን ፋይዳው ብዙ ነው ነው ያሉት። በአካባቢው ያለውን ሰላም በመጠቀም ባለሀብቶች ወደ አካባቢ መጥተው በልማት መሳተፍ እንዲችሉና በርካታ ዜጎች የስራ እድል ለመፍጠር ጠቀሜታዊ ጎላ ነው ይህ የአየር መንገዱ ጉዞ መጀመር በዚህም የዞኑን ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንደሚያነቃቃም ነው የገለጹት። ህብረተሰቡ ነጻነቱን ካገኘበት 2013 ዓ.ም ጀምሮ ለምስት ዓመታት ያህል ያለ አየር ማረፊያ አገልግሎት ቢቆይም፣ ዛሬ ላይ አገልግሎት መስጠት መጀመሩ ችግሮች በጊዜ ሂደት እየተፈቱ የሚሄዱ ስለ መሆናቸው ማሳያ ወይም ማረጋገጫ ነውም ብለዋል። ዞኑ ሰፊ የንግድ የንግድና የእርሻ ተግባራት የሚከናወኑበት በመሆኑ የአየር ማረፊያው በረራ በመጀመሩ አካባቢውን ለማልማት ያስችላል ያሉት ደግሞ አየር መንገዱ ላይ ያገኘናቸው ተሳታፊ ወንድም ገብረ መድህን ናቸው ብሏል አሚኮ። በጸጥታ ችግር የትራንስፖርት እንቅስቃሴዎች አስቸጋሪ በሆኑበት ጊዜ ላይ አየር ማረፊያው ትልቅ አማራጭም ነው ያሉት የአገልግሎቱን መጀመር በጉጉስ ጠብቁ መቆየታቸውን ሌላኛ ተሳፋሪ አዳነች አሳምረው ናቸው የተናገሩት። አካባቢው ከአዲስ አበባ ርቆ የሚገኝ በመሆኑ የሁመራ አየር መንገድ ስራ መጀመር የህብረተሰቡን የትራንስፖርት ችግር እንደሚቀርፍም አንስቷል። አየር ማረፊያው በረራ የጀመረው በሳምንት ለሁለት ቀናት ሲሆን ከአዲስ አበባ ሁመራ የበረራ መነሻና መዳረሻ መሆኑም ተገልጧል። በትምህርት ቤቶች ውስጥ ሲከበሩ የሚታዩት እንደ ክሬዚ ዳይ፣ ጀንታል ዳይ፣ ኦልዲስ ዳይ፣ ቫላንታይን ዳይ፣ ከለር ዳይ ኤንድ ፒጀማ ደይ ከዚህ በኋላ እንዳይከበሩ ተከለከለ ተባለ። ደንቡ ኢትዮጵያውያንን ባህልና ወግ የሚቃረኑን ተብለው በግልጽ የተዘረዘሩ አሉታዊ መጤ ድርጊቶችንና ክብረ በዓላትን በትምህርት ቤቶችና አካባቢ መፈጸም ሙሉ በሙሉ ይከለከላል ነው የተባለው። የሀገሪቱን ባህልና ወግ ይቃረናል ከተባሉት ድርጊቶች ውስጥ ክሬዚ ደይ፣ ጄንተል ደይ፣ ኦልድስ ደይ፣ ቫለንታይን ደይ፣ ከለር ደይ፣ ፒጅማን ፒጃማ ኦር ፒጃማ ደይ የሚሉት ይገኙበታል መባሉን ዳጉ ጆርናል ከካፒታል ዘገባ ተመልክቻለሁ ብሏል። በተጨማሪም የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር ቅጣት በአዲሱ ደንብ ይጣልባቸዋል ተብሏል። ትምህርት ሚኒስቴር በትምህርት ተቋማትና አካባቢቸው የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ያለመ አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። ይህ ደንብ ከኢትዮጵያውያን ወግና ልማድ ጋር ይቃረናል ተብለው የተለዩ የውጭ ባህላዊ ልምዶችን ጨምሮ እየጨመረ የመጣውን አዋኪ ጉ ዳችን ለመግታት ያለመ መሆኑን የተጠቆመው የደንቡ ዋና ዓላማ በትምህርት ቤቶችና አካባቢ የሚስተዋሉ አዋኪ ጉዳዮችን በመከላከል ሁለንተራዊ ሰብእናው የተሟላ በመልካም ስነምግባር ምግባር የታነጸና ግብረ ገብነትን የተላበሰ ብቁ ትውልድ እንዲፈጠር ማስቻል ነው ዓላማው ተብሏል። ትንባሆ ወይም ሲጋራ፣ ሺሻ ቤት፣ ጫት ቤት፣ አልኮል፣ የናርኮቲክና ሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች በትምህርት ቤቶች እና አካባቢያቸው መገኘት፣ መጠቀም፣ መሸጥ፣ ማብቀል፣ ማምረት ወይም መለወጥ የተከለከለ መሆኑን አስታውቋል። የአልኮል መሸጫና ማከፋፊያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይም ማሳጅ ቤቶች አዲሱ ደንብ ተከልክሏል ያለው፣ እንዲሁም ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዲኤስቲቪ ቤቶች፣ ከረምቡላ፣ ፑል፣ ጆተኒ፣ ቢንጎ እና የስፖርት ቁማር መጫወቻ ቤቶችም እገዳ ከተጣለባቸው ድርጊቶች መካከል ውስጥ ተካተዋል ብሏል። ካፒታል ጋዜጣ በደብረ ማርቆስ ለቤት መስሪያ ብር ካልተሰጠኝ ወይም ካልሰጣችሁኝ በማለት አባቱንና የእንጀራ እናቱን የገደለው ወጣት እድሜ ልክ እስራት ተፈረደበት ተባለ። ድርጊቱን የፈጸመው ትእዛዙ ባለለኝ ፈንታ የተባለው ወጣት መሆኑ የተነገረ ሲሆን ወንጀሉ ጥቅምት 15 ቀን 2018 ዓ ም ከጠዋቱ 3 ሰዓት በደብረ ማርቆስ በተላጓሉ ክፍለ ከተማ ቀበሌ 18 ልዩ ቦታው ታቦር ተብሎ ከሚጠራው አካባቢ መሆኑ ተጠቅሷል። ለቤት መስሪያ ድጋፍ ካልሰጣችሁኝ በሚል ምክንያት ወላጅ አባቱንና የእንጀራ እናቱን ለስራ በተሰጠው የጦር መሳሪያ የተለያዩ የሰውነት ክፍላቸው ላይ በጥይት ደጋግሞ በመምታት ህይወታቸው እንዲያልፍም አድርጓል ተብሏል። ወንጀሉ ከተፈጸመ በኋላ ህብረተሰቡ ለጸጥታ ኃይሉ በሰጠው ጥቆማ መሰረት ተጠርጣሪውን በቁጥጥር በማዋል ፖሊስ የምርመራ ሂደቱን በእጅ ከፍንጅ በማጣራትና መዝገቡን በተገቢ ሁኔታ በማደራጀት ለምስራቅ ጎጃም ዞን አቃቤ ህግ መምሪያ አልኳል። የምስራቅ ጎጃም ዞን አቃቢ ህግ ከፖሊስ የደርሰውን የምርመራ መዝገብ በማደራጀት በማስረጃ አስደግፎ ክስ በመመስረት ተገቢውን የህግ ሂደት እንዲታይም አድርጓል ነው የተባለው። የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ህዳር 9 ቀን 2018 ዓም በሰጠው ውሳኔ መሰረት ተከሳሹ ትእዛዙ ዋልልኝ ፈንታ ጥፋተኛ መሆኑን በሰው ማስረጃና በመረጋገጡ ማለት ነው በእድሜ ልክ እስራት መቀጣቱን የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት የህዝብ ግንኙነትና ኮሚኒኬሽን ክፍል ገልጿል ተብሏል። በህንድ በወሊድ ሆስፒታል ላይ በተፈጸመ የሳይበር ጥቃት የበርካታ ሴቶች ቪዲዮ መለቀቁ ተሰማ። በሆስፒታሉ የተገጠመው የሲሲቲቪ ካሜራ ቪዲዮዎች ከተጠለፉ በኋላም በቴሌግራም ላይ የተሸጡ ነውም ተብሏል። ካሜራዎቹ የተገጠሙት የሐኪሞችን ደህንነት ለመጠበቅ ነበር ሲባል በመላው ሀገሪቱ ከ50 ሺህ በላይ የሲሲቲቪ ቪዲዮዎች መጠለፋቸውንና መሸጣቸውን ነው ፖሊስ ያስታወቀው። በህንድ የሲሲቲቪ ካሜራዎች በቂ የሳይበር ደህንነት ስልጠና ባልወሰዱ ሰዎች እንደሚገጠም የተጠቀሰ ሲሆን፣ ይህም በቀላሉ ለጥቃት እንደሚያጋልጥም ተነስቷል። ህንድ የሳይበር ደህንነቷን ለማጠናከር በርካታ ስራዎችን ብትሰራም የጥቃቱ መጠን መጨመር እንጂ መቀነስ አልታየበትም ተብሏል። ጥቃቱ ተፈጸመ የተባለበት የጉጅራት አካባቢ ፖሊስ በህንድ በሆስፒታሎች በትምህርት ቤቶችና በሌሎችም ቦታዎች የሚገኙ የሲሲቲቪ ካሜራዎችን ኢላማ የሚያደርጉ የመረጃ መዝባሪዎች ኔትወርክ እንዳለም ገልጧል። የተሰረቁት ቪዲዮዎች ከ800 እስከ 2000 የህንድ ገንዘብ ወይም ከ9 ዶላር እስከ 22 ዶላር እየተሸጡ መሆኑ ሲገለጽ በሰብስክሪፕሽን ደግሞ የሲሲቲቪ ካሜራዎች የሚቀርጹትን በቀጥታ መከታተል ይችላሉም ተብሏል። ፖሊስ ከዩቲዩብ እና ቴሌግራም ጋር በመነጋገር ቪዲዮዎቹ እንዲወርዱ ተደርጓል ያለ ሲሆን ከባለፈው የካቲት ወር ጀምሮ ስምንት ሰዎች መታሰራቸውንም ገልጧል ሲል የቢቢሲ ዘገባ ያመለክታል። ዩራኒየም ማበልጸግ አንችልም ስትል ኢራን አስታወቀች። ኢራን ከእስራኤልና አሜሪካ ጥቃት በኋላ ዩራኒየም ማበልጸግ እንደማትችል አስታውቃለች። የኢራን መንግስት ቃል አቀባይዋ ፋቲሜህ ሞሃጀራኒ በቴህራን ለጋዜጠኞች በሰጡት መግለጫቸው በ12 ቀናቱ ጦርነት በኒውክሌር ጣቢያዎች ላይ ከባድ ጉዳት መድረሱን ነው ያመኑት። የቃል አቀባዩ መግለጫ የተሰማው የዓለም አቀፉ ኒውክሌር ተቋም የቦርድ ሊቃነ መናብርት በኦስትሪያ ቬና ለሶስት ቀናት ስብሰባ ለማድረግ ካስታወቁ በኋላ ነውም ተብሏል። ብሪታንያ፣ ፈረንሳይና ጀርመን ኢራን የዩራኒየም መርሃ ግብሯን እንድታቆም ተደጋጋሚ ክስ ማቅረባቸው ይታወሳል። አሜሪካም ኢራን ፈጽሞ ዩራኒየም ከማበልፀግ መቆጠብ አለባት ስትል ያልተቋረጠ ወቀሳ ብታቀርብም ቴህራን ግን ለሰላማዊ አገልግሎት መጠቀም ህጋዊ መብቴ ነው ስትል ትሞግታለችም ተብሏል። አሜሪካ ለሳውዲ አረቢያ ኔቶ ያልሆኑ የአሜሪካ አጋር ሀገራት እውቅናን ሰጠች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሳውዲ አረቢያውን መሪ ልውል አልጋ ወራሽ መሐመድ ቢን ሳልማንን በነጩ ቤተ መንግስታቸው በደማቅ ስነ ስርዓት ከተቀበሉ በኋላ ባደረጉት ውይይት አሜሪካ ሳውዲ አረቢያን ኔቶ ያልሆኑ የአሜሪካ አጋር አድርጋ ለመቀበል መወሰኗን አስታውቃለች። የሳውዲ በአሜሪካ አንድ ትሪሊዮን ዶላር ኢንቨስት ለማድረግ መስማማትን ጨምሮ በበርካታ ሁለትዮሽና ዘርፈ ብዙ ጉዳዮች ላይ ሰፊ ውይይት ያደረጉት ዋሽንግተንና ሪያድ ወታደራዊና የመከላከያ ትብብራቸውን የበለጠ ለማጠናከርም ተስማምተዋል ሲል ኤፍ ሰላሳ አምስት ተዋጊ የጦር ጀቶችንም ለሳውድ አረቢያ ለመስጠት የሚያስችል ስምምነትም አለው ተብሏል። በውይይቱ አሜሪካ ለሳውዲ አረቢያን ኔቶ ያልሆኑ የአሜሪካ አጋርነት እውቅናን ለመስጠት መውሰኑ ያሳወቀች ሲሆን በዚህም ሳውዲ አረቢያን ኔቶ ያልሆኑ የአሜሪካ አጋርነት እውቅናን ያገኙ ሌሎች 19 አገሮችን ተቀላቅላለች ተብሏል። አርጀንቲና፣ አውስትራሊያ፣ ባህሬን፣ ብራዚል፣ ኮሎምቢያ፣ ግብፅ፣ እስራኤል፣ ጃፓን፣ ዮርዳኖስ፣ ኬንያ፣ ኩዌት፣ ሞሮኮ፣ ኒውዘርላንድ፣ ፓኪስታን ፊሊፒንስ፣ ኳታር እና ደቡብ ኮሪያ ቀደም ብለው የአሜሪካን ኔቶ ያልሆኑ አጋርነት እውቅናን ያገኙ ሀገራት ናቸው ተብሏል። የሳውዲ አረቢያን ኔቶ ያልሆኑ የአሜሪካ አጋርነት እውቅናን ማግኘት ሌሎች አጋር ያልሆኑ ሀገራት የሚያልፉበትን የተራዘመ ሂደት ሳታልፍ በቀላሉ የአሜሪካ የጦር መሳሪያዎችን ለመግዛት እንድትችል የሚያደርጋት መሆኑን አልጀዚራን ጨምሮ በርካታ ዓለም አቀፍ መገናኛ ብዙን ዘግበውታል። በዚህም አሜሪካ ኤፍ 35 ተዋጊ የጦር ጀቶችን ለሳውዲ አረቢያ እንዲሸጡ ማዛቸውን ፕሬዚዳንት ዶናልድ ትራምፕ አረጋግጠዋል። ፕሬዝዳንት ዶናልድ ትራምፕ ከልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ባደረጉ ስብሰባ ወቅት እስራኤል በመካከለኛው ምስራቅ ያላትን የጦር የበላይነት ለማስጠበቅ ሲባል ደረጃቸው ዝቅ ያሉ ጀቶችን ለእናንተ አንሸጥም። በእርግጥ ይህ እነርሱን ላያስደስታቸው ይችላል። ይሁን እንጂ እስራኤል አሁንም ዋነኛ አጋራችን ናት። በጦር መሳሪያም ቢሆን ከፊት መስመር ከሚቀመጡ ከዋነኞቹ መካከል ሆና እስራኤል ትቀጥላለች ማለታቸውን አዲስ ማለዳ ከዘገባዎቹ መካከል ተመልክቻለሁ ብላ ዘግባለች።